ሰላም ጤና ይስጥልኝ። የመንጊዜ ሚዲያ ቤተሰቦች፣ ዛሬ ሰኔ 11 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ ከተለያዩ የፖለቲካ ፓርቲዎች ጋር ውይይት ማድረጋቸውን የመንግስት ሚዲያዎች በምስል አስደግፈው አቅርበዋል። ኢህአፓ በዚህ ስብሰባ ላይ የተገኘ ቢሆንም መድረኩን ረግጦ ወጥቷል። ለምን? ምላሹን ከፓርቲው ስራ አስፈጻሚ አባል አቶ ይስሐቅ ወልዳይ በምናደርገው ቆይታ ያገኙታል። እንድትከታተሉ ንጋብዛለሁ። ይስሐቅ ስብሰባውን የተመለከተ ማብራሪያ ለመስጠት ስለተገኘ በጣም አመሰግናለሁ። ስብሰባውን የጠራው አካል ማንነትና የስብሰባውን ዓላማ በተመለከተ የደረሳችሁ መጥሪያ ወይም የተነገራችሁ ምንድን ነው? መልካም ስለሰጣችሁኝ እድል አመሰግናለሁ። እንግዲህ የስብሰባው ቦታ ጠቅላይ ሚኒስትር ጽሕፈት ቤት የሚመራ ነበር። ያው ጥሪው ከጠቅላይ ሚኒስትር የመጣ ነው። አሁን ጠቅላይ ሚኒስትሩ አሁን በቅርቡ ጊዜ የተለያዩ ዘርፍ ውስጥ የሚገኙ አካላት እያወያዩ እንዳለ ሁሉ የፖለቲካ ፓርቲ የዛ ተቀጥዬ እንደሆነ በመድረኩም ሲናገሩ ሰምቻለሁ። ያው አርቲስቶች ሲያናገሩ ነበር፣ በመምህራን ምስልም ሲያናገሩ ነበር። የተለያዩ አካላት ሰውም በእንት በጽህፈት ቤታቸውም ሲያነጋግሩ ነበር። ያው ከንግግር በፊት ለሁሉም በተመሳሳይ ተግባር ነበር የተደረገው የፕሮጀክቶቻቸው የእሳቸውን ፕሮጀክት እንግዲህ ሌላ በሀገሪቱ የሚሰሩ ካም ጀነሬት የሚያደርጉ ፕሮጀክቶች የሉ፣ እነዚህ ኮስሜቲክ የሆኑ የኮሪደር ልማት ናቸው ወይ ምንድን ናቸው? እነሱን ከማስጎብኘት ነው የሚጀምረው። ለሁሉም ሴክተሮች እንደዛ ነበር የሚያደርጓቸው። አንድ ቀን እነሱ ያስጎበኛሉ፣ ማይንዶች ያደርጋሉ። ከዛ በሚኖረው የጥያቄ እና መልስ መድረክ ያዘጋጃሉ ማለት ነው። አሁን አሁን የተጠራው የሀገራዊና ክልላዊ የፖለቲካ ፓርቲዎች የፊት አመራር አራት አራት ሰዎች የሚቀሩ ይመጣ ዘን ይህን ጥሪ መሰረት አድርገን እንሄድ አንሄድ የሚለው ውይይት አድርገናል። በተወሰነ መልኩ ውይይት አድርገናል። እና ከዚህ በፊት እንደሚታወቀው በጸሐፊያችን በኩል በዋና ጸሐፊያችን በኩል በፊት ለፊት የፖለቲካ ፓርቲ እስካሁን ባልተለመዝ በተለይ በአሁኑ ወቅት በፈው የማይጠይቋቸውን ጥያቄ ከዚህ በፊት ጠይቀን እንደነበር እና የሚዲያውን መነጋገሪያ ሆኑ እንደነበር፣ በተለይ እርስዎ ንጉስ ሞት ወይስ ጠቅላይ ሚኒስትር የሚለውን ጥያቄ እንዲህ አይነት መድረኮችን ባገኝንበት ሰዓት ነበር የጠየቅ ነው እና እነዚህና ሌሎችን ጥያቄዎችን እንደጠየቅ ነው ሆኖ አሁን ደግሞ የሀገሪቱ ከትናንትና ይልቅ የሀገሪቱ ችግር በበለጠ ተመሰቃቅለዋል። ብዙ ዜጎች እንግዲህ በጦርነት እያለቁ ነው። በጦርነት ምክንያት ገበሬው እያረሰ አይደለም። ብዙ ሕፃናት ከትምህርት ጉያቸውን ቀርቷል። በከተማ ደረጃ በምናይበት ጊዜ ከጦርነት ቀጠናዎች የሆኑትም ደግሞ የኑሮ ምስቅልቅሉን ህይወታቸውን እያመሰቃቅል ነው። እነሱ ተአምራዊ የሆነ ለውጥ አምጥተናል ይላሉ። እኛ በጥያቄያችን ወይም ደግሞ ገማችን ያስነው ደግሞ ተአምራዊ የሆነ መአት ተአምራዊ የሆነ ችግር እንደመጣ ይህም መንግሥት ወለድ እንደሆነ ሊያሳይ በሚችል መልኩ መድረኩን ከተጠቀምበት እና ሌሎችም የምክክር ኮሚሽኑ የብልጽግና ምክክር ኮሚሽን ስለሆነ ምክክር ኮሚሽኑ ፈርሶ ነፍጥ አንግበው የሚዋጉትን ብዙ ጥያቄ ያላቸውን ዜጎችን ጭምር ያካተተ ሁሉም ሀቀኛ ተፎካካሪ ተፎካካሪ ፓርቲም ያለበት ሌሎችን መካተት ያለባቸው ከብልጽግና ጣልቃ ገብነት ወይም የብልጽግና ተጽዕኖ ነፃ ሆኖ ሊቋቋም ይገባል። አሁን ያለው ግን መፍረስ ይገባዋል። እና ሌሎችም ሕዝብ ሕዝብ ሊሸት የሚችሉ ጥያቄዎችን ይዘን መድረኩን የሕዝብ እንባ እስፔሻሊ አሁን ሕዝብ እንባው ጭምር የሚገልጽበት መድረክ የለም። ስለዚህ የሕዝብ እንባው ጭምር ነው እየተጠማ ያለው ይህን መድረክ ለምን አንጠቀምበትም? የሕዝብ እንባ ለምን አናሳይበትም? የምንታገልለት ሕዝብ ጥያቄዎችን ለምን አናቀርብም ብለን ነበር በዚህ መድረክ ልንገኝ የሚወሰን ነው። ከዛ በመድረኩ ከተገኘን በኋላ እንግዲህ ብዙ እድሎችም እየተሰጡ ነበር። እኛም አራት ነን፣ የአራት የፖለቲካ ስራ አስፈጻሚ አባላት የኢሀፓ ስራ አስፈጻሚ አባላት የተገኘ ነው። በመድረኩ እድል እንድናገኝ ሰብጠርጠር ብለን ነበር ነው የተቀመጥነው። ያው እንግዲህ ሰብጠርጠር ብለን ተቀመጥ ማለት አያውቁም ማለት አይደለም። ኢሀፓ መሆናችን ምንም ባርቆ ያውቃሉ። በመድረኩ ከሀያ በላይ የምንሆኑ ሰዎች እድል አግኝተዋል ጥያቄ እንዲጠይቁ በዚህም ግን ለኢህፓ እና የለተለየ ለተለዩ የሆኑ ሰዎች እናትን አላገኙም። የእናት ፓርቲ ነበሩ በመድረኩ አላገኙም። በተለይ ኢህፓ ደግሞ አስበንበት ተዘጋጅተን ስለመጣን እድል ሊሰጡን አልፈለጉም፣ አልፈቀዱም፣ እድል አልሰጡንም። ሳይሰጠን እንዳናወራም አስቀድመው ሳይፈቀድ እድል ማይኮን አንስቶ ማውራት እንደማይቻል መመሪያም ጭምር ነበር የተሰጠው በጠቅላይ ሚኒስትሩ ነው እስከ መጨረሻ ድረስ እድል እናገኛለን የሚል ተስፋ ነበረን። ከዛ ባይወዱትም ሬትሬት ቢላቸውም ቢናደዱ ማናዳቸው ጥያቄ ቢሆንም ጥያቄዎችም እስከ መጨረሻ ድረስ እድል እንድናገኝ ከዛ ጥያቄዎችን ጠይቀን እንወርዳለን የሚል ነበር ሰብ ነበረው። ተሰድበን ከዘልፈን እንዲሆን ማለት ነው። ስድብና ዘላፋ ለኢህአፓ ሁልጊዜ ስለሆነ ማለት ነው። መጨረሻ ለእኛ ሊሰጡን አልፈለጉም። አይሰጡንም። ሁሉም በቃ ከሀያ በላይ ሰዎችን ጥያቄዎችን ጥያቄያቸውን አቅርቧል። ለኢህአፓ ግን አንድ ሰው ከአራት ሰው አንድ ሰው እንኳን እንዲሰጡ አልፈልጉም። ለአንዳንዶቹ ለአንዳንዶቹ ከአንድ ፓርቲ ለሁለት ሰው የተሰጠ አጋጣሚዎች ተፈጥረዋል። ለእኛ አልሰጡንም። ስለዚህ አስቀድመን ይህም ሊያደርጉ እንደሚችሉ ሮት አስቀድመን አውቀን ነበር፣ እኛ ማለት ገምተን ነበር። ትሩ ብዙ መላምቶችን አስቀምጠናል። እድል ካልሰጡን እንዴት እናደርጋለን? ምን አይነት ውሳኔዎችን እንወስናለን? እንደ አዳንጫ ቤቤ ደግሞ እንደገና በሽልማት ሊያስጎደጉድ የሚችል አካላቶችን ቢመጡስ ምን አይነት ውሳኔዎችን እንወስናለን የሚለውን አስቀድመን ተዋይተን ሲሆን ነበር። ሁለቱም ከግምታችን ውጭ ነው። አጋጣሚ ግን አምልጦ ዕድል ካገኘን ግን የህዝብ እንባ መድረኩን እንጠቀምበታለን ነበር። ከዛ ዕድል ሳይሰጡን ነበር ወደ ሻይ እረፍት የተበየበተኑ። ከእረፍት መልስ ለጥያቄ እንደገና ለጥያቄ ዕድል ይሰጣል የሚል ግምት ነበረን። ተመለስ። ከዛ ጥያቄዎችን አሁን በድጋሚ እጃችን ስናወጣ አይ ጥያቄ አልሰጥም፣ ከአንቧራ ወደ መልስ ነው የሚሄደው ብለው መልስ ስለ መስጠት የሚሞክሩበት ሰዓት አራታችን ስራ አስፈጻሚ ገና ሲጀምሩ መድረኩ ረግጠን ወጥተናል። የጠቅላይ ሚኒስትር ጽህፈት ቤት ማለት ነው። ስንወጣ በቀጥታ ያው እየወጣን እያለን ተከትለውን የመጡ ሰዎች አሉ። ተከትለውን ሚኒስትን የጠቅላይ ሚኒስትሩ የፕሮቶኮል ሀላፊዋ ወይዘሮ አለም ፀሐይ እንዴት ጠቅላይ ሚኒስትሩ ሀሳባቸውን በሚጀምሩበት ጊዜ ወይም ለጥያቄዎችን መልስ ለመስጠት በሚጀምሩበት ጊዜ እንዴት ትወጣላችሁ? እንዴት የአንዲት የኢትዮጵያ ጠቅላይ ሚኒስትር የሚያክልን መልስ በሚሰጡበት ጊዜ ትወጣላችሁ? ግልጽ ሆኖ መልስ ነው የሰጠናቸው። እኛ ጥያቄዎችን ይዘናል ጥያቄዎችን ይዘናል ብቻ አይደለም፣ ምንታገለ ህዝብ ምን ጥን ጥያቄ አለን ለፓርቲያችን ምንጥን ጥያቄ አለን። ነገር ግን በዚህ መድረክ የተሰጡ እድሎችም አይተናል። የተሰጡ እድሎች በሙሉ አያባም እኛን ወክልህልን የሚለው ህዝብ በመሬት ላይ ባለው ነባራዊ ሁኔታ መሰረት አድርጎ የተነሱ ጥያቄ እንዳልሆን ይችላምን የእነዚህ መልሶችን ለመስማት ህሊናችንን ሞራላችንን አይፈቅድም አልናቸው። ለፕሮቶኮል ኃላፊዋ ከዚ በድጋሚ ጠየቁ። ስለዚህ የጠቅላይ ሚኒስትሩ ሀሳቦችን ሆነ መልሶችን አንሰማም አናዳምጥን ነው እያላችሁ ያላችሁ ብለው ደግሞ ጠየቁ። አዎ እንደዛ ነው እያን ያለ ነው ል ከነሱ ተለያየ። በሚገርም ሁኔታ ግን ያው በመድረኩ ሲነሱ የነበሩ ጥያቄዎችን አብዛኞቹ በተለይ ቀደም ብዬ እንደተናገርኩት በትናንትና ዕለት ከኮሪዶር ልማቱ ጉብኝት ነበር የተጀመረው። ትናንትና ነው የተጀመረው ሁኔታው የእኛ ተቃውሞ የጀመረውም ከዛ ይጀምራል። ከመኪና ባለመውረድ ነበር። ምክንያቱ መድረኩ ፈልገመዋል ኮሪዶር ደግሞ ለእኛ ኮሪደር አይደለም ብዙ የብዙ ዜጎች እንባ ያለበት ስለሆነ በዚህ መልኩ የተስቆጠቆጠ ኮስሜቲክ የሆነ ብላይም በእርግጥ ያማረ ነው። እሱን ለማድነቅ በሱን ለመደነቅ በሱ የእርካታ ጥግ ለመድረስ አላማችንም እቅዳችንም ስላልሆነ የአካም ስለማይገልጸው በመድረኩ ላይ የነበረውን ግን አብዛኛው አብዛኛው ማለት ይቻላል፣ ወይም ደግሞ ሁሉ በማለት መግለጽ ይቻላል። ግን አብዛኛው በሚለው የሚያዘው ወደ ጥያቄውን ከመሄዱ በፊት በመወድሰ ጠቅላይ ሚኒስትር ነበር የጀመረው። እያወደሱ እያወደሱ እያወደሱ ነበር። ጥያቄዎቻቸውን ሲጠይቁ የነበሩትም የተጠየቁትን ጥያቄዎችን ቶናቸውም ወይም ደግሞ የአጠያየቅ ዘይቤያቸውን ጭምር የጥፋትን መፍትሄውን የጠቅላይ ሚኒስትሩ የመፍትሄ አልፋና ኦሜጋ አድርገው የሚያስቡ ስለሆኑ እነዚህም ጥያቄ ወይም እነዛ የተጠየቁት ጥያቄ መልስ ምልስ ለመስማት እዛ ለመቀመጥ ሕሊናችንን ሞራላችንን እንወክላለን የሚለው ህዝብን የሚመጥን ባለመሆኑ ገና ሲጀምሩ መድረኩን ለቅቀን ወጥተናል ማለት ነው። እንግዲህ የማታ የዋዜማን ዘገባ ሳይ ነበረ። ስብሰባው ከመደረጉ በፊት የተዘገበ እና ኦነግና ኦፌኮ ምንም የተጨበጠ ውጤት ስብሰባው እንደማያመጣ በመገመት ያው ከዚህ ቀደም ከነበሩ ልምዶች እንደዚህ ይመስለኛል፣ እንደማይሳተፉ ማሳወቃቸውን ዘግቦ ነበር እና በእናንተ በኩል ደግሞ ተሳትፋችኋል። ነገር ግን እድል አልተሰጣችሁም፣ ከዛም ረግጣችሁ ወጥታችኋል። እንደ መታገያ መድረክ የህዝብን ብሶት እንደ ማሰሚያ ከማድረግ ባለፈ የጠበቃችሁት ውጤት ነበረ። ከጠበቃችሁት በተለየ መልኩ እድል አለመሰጠትን ጀምሮ ያጋጠማችሁ ነገር ብለህ የምትገልጸው ምንድን ነው? በእርግጥ እኛ መድረኩ እንጠቀምበት የህዝብ እንባ በጠቅላይ ሚኒስትሩ ፊት ከፊት እናውጣው እሱ ብቻ አይደለም የችግሩ ምንጭም የእርስዎ መንግስት ነው የሚል የጥያቄዎችን ትሆን እሱ ስለነበር እንጂ እውነት ለመናገር አሁን እዚህ መድረክ ላይ በመገኘት የሚገኝ መፍትሄ አለ ብለን ስላምን አይደለም። መፍትሄ እንደሌለም አበክረን እናውቃለን። ግን ያሉትን መድረኮችን የመታገያ ፊት ለፊት ለጠቅላይ ሚኒስትሩን የምንጋፈጥበት በዘነፋ የምናስተናግድበት ነው። ብዙ ጊዜ እንዲህ አይነት መድረኮች የሚታወስ ከሆነ ከዚህ በፊት ያገኘነውን መድረክ ተጠቅመንበት ህዝቡም የተደሰተበት፣ በተለይ እርስዎ ንጉስ ነዎት፣ ጠቅላይ ሚኒስተር ጦርነትን የሚያዩት እንደ ፊልም ነው እንደምና የሚለውን ይህን ሀሳብ የተገለጸበት መድረክ አጋጣሚ መድረኩን ስለተጠቀም ነው። ዛሬም ትናንትና ከነበረው ቶን በበለጠ የህዝብ እንባ የህዝብ ችግር በመድረኩ እንዲነገር በመድረኩ እንዲነገር እዚያ ያሉትን ተሳታፊዎችም እንዲሰሙ ከማድረግ አንግል እንጂ ጠቅላይ ሚኒስትሩ የዚህን የህዝብ ችግሮችን እኛ ስላነሳን መፍትሄ ይሰጣሉ ወይም ደግሞ የመፍትሄ አካል ሆነው ይመጣሉ ወይም ደግሞ የመፍታት ፍላጎት ያድርባቸዋል የሚል እምነት ኑሮንም አይደለም። ምክንያቱም የጥያቄያችን እንትንም አይደለም ትሆንም እንደዚያ አይደለም። የችግሩ ምንጭ እናንተ ናቸው የሚለው ጠቅለል ሲደረግ በተለይ ከጥያቄዎቻችን መካከል በአማራና በኦሮሚያ ክልል እየተደረጉ ያለ ጦርነቶች በአብዛኛው መንግስት ወለድ ናቸው ብለን እንደ እናምናለን። ማስቆም ቢፈልግ ኖሮ እነዚህ ጦርነቶችን በድርድር በውይይት ሊፈታበት የሚችል መንገዶች አሉ። ነገር ግን ይህን ስርዓት በዚህ በጦርነት ስልጣን የማናስቀጠልን ብቸኛው መፍትሄ ወይም ደግሞ በግጭት ላይ የመኖር አካሄዶች አሉ ብለን ስላምን እነዚህን ፊት ለፊት ፊት ለፊት እንደባለፈው ለማቅረብ ነበረ እቅዳችን፣ ፊት ለፊት ለመጋፈጥ ነበረ እቅዳችን፣ እንጂ መንግስት እንደ መንግስት ይህንን መፍትሄ ያመጣል የሚል እንትን አልነበረ እንድታ አልነበረም። የመታገያ እንደ መታገያ ስልት ነበር ያሰብነው። እንግዲህ የተለያዩ መድረኮችን አንተም የጠቀስካቸውን ጨምሮ ማለት ነው ኢህአፓ አነጋጋሪ የሆኑ ታዋቂዎችን ሲያቀርብ ይታወቃል። የጠቀስከው እርስዎ ንጉስ ኖት ወይስ ጠቅላይ ሚኒስትር የሚል ከዚህ ቀደም የፓርቲዎቹ አመራር በሆነችው ደስታ ጥላውን የቀረበውን ጥያቄ ለምሳሌ እናስታውሳለን። ከእሷም ጋር ቆይታ ነበረን። እንደዚህና መሰል በቀደምም ደግሞ እንደዚሁ ለከንቲባዋ ወይዘሮ አዳነች አበቤ የተሰጠው ስጦታ እኛን የሚወክል አይደለም በሚል ያወጣችሁትን መግለጫም እንደዚሁ አይተናል። እና በስማችሁ የሚደረጉ እናንተን የማይወክሉ ነገሮችን ለህዝብ ማሳወቃችሁ መታገላችሁ መልካም ሆኖ እያለ በሌላ በኩል ግን መድረኮቹን እንደዚህ በተደጋጋሚ ለመታገያን ባልከው አይነት መንገድ የማቅረቡ አይነት እየተደጋገመ ሲሄድ ያው ጥያቄዎቹ ብሶቶቹ ይታወቃሉ። በድፍረት ሀገር ቤት ውስጥ ባለ ሰው እንደ እናንተ የሚመጣውን ነገር ለመቀበል በቆረጠ ሰው መቅረባቸው የሚያስደንቅ ነገር አለው። በሌላ በኩል ደግሞ ምን አይነት መፍትሄስ በተለይ የተደጋገመ በሄደ ቁጥር ምን ሊያመጣ ይችላል የሚለውን ነገር እንደ ውጤት ምን የምትጠብቁት ነገር አለ? የተለየ ነገር መልካም። በሚገርም ሁኔታ ከዚህ በፊትም ገብግመናል እስኪ ትንሽ ቀዳዳ መርፌ ካለች ሀሳባችን የምንገልጽበት ወይ የሚል ነው እንጂ እውነት ለመናገር የተሻለውን ሀሳብ የሚሆነውን ጠቅላይ ሚኒስትሩ በሚያዘጋጇቸውን ፓኬጆችን ወይም ስብሰባዎችን በሙሉ ባለመሳተፍ ቢሆን የተሻለውን የሚል ግምት ያለን። በተለይ ከዚህ መድረክ በኋላ ቁጭ ብለን አራታችን የስራ አስፈጻሚ አባላት በምንገመግምበት ጊዜ ከአሁን በኋላ እድል ሰጥተናል። እኛም መድረኮችን በሙሉ በተቻለን መልኩ የፓርቲ ቁመና ኑሮን ፓርቲ ፓርቲ የሚመስል ወይም ፓርቲ ፓርቲ የሚሸትትን ተፎካካሪ ፓርቲ ነው የምታደለት ህዝብ ይኖራል። በሱ በሚመተን መልኩ ልንጠቀም ሄደናል። ግን አሁን አምንን ወይም ደግሞ መቀበል ያለብን ብለን የወሰንበት ሁኔታ ላይ እንደርስ ሆነናል። ከአሁን በኋላ ጠቅላይ አሁን ኦፌኮና ነው አሁን ግን የወሰነቱ አይነት ውሳኔዎችን ከአሁን በኋላ ጠቅላይ ሚኒስትር የሚያዘጋጇቸውን በሙሉ የእሳቸውን ገጽታ ለመገንባት የሚደረጉ እንጂ የእውነት የፓርቲ ፖለቲክሱ ወይም ደግሞ የሰላማዊ ትግል ምህዳርን ከማስፋት አንጻር የሚደረጉ እንዳልሆኑ ቀድመን እናውቃለን። እኛ የሚጠቀምባቸውን። አሁን ግን እነዚህ ፓርቲዎች በተለይ የተፎካካሪ በስም ፖለቲካ ፓርቲ ተፎካካሪ የሚመስሉ ግን ደግሞ አብዛኛዎቹ በመድረኩ እያየናቸው እንደነበረ ወድሰ የአንድ ፓርቲ መሪ ሲያሳልፉ ሲታይ በጣም የሚያሳዝን ሁኔታ ስላለን በእንዲህ አይነት መድረኮችን መገኘት ከአሁን በኋላ እንደማያስፈልግ በደንብ አድርገን የተማርንበት ቢገኙ ደግሞ ሌሎች ሰዎች እንኳን እንዳጋጣሚ ቢገኙ ደግሞ እንዲህ አይነት ውሳኔዎች መወሰን እንደሚገባቸው ያስተማርንበትን ጭምር እኛም የተማርንበትን እንደሆነ ነው ለመገንዘብ የቻልነው። እንደው ምናልባት የያዛችሁት አቋም ካለ ከተገናኘ ና ይቀር ቀጣዩን ምርጫ እንዴት ነው እያያችሁት ያላችሁት? እሱ ላይ አስተያየት መስጠት ከተቻለ በጣም ጥሩ። አሁን በተለይ አሁን ዛሬ ለጠቅላይ ሚኒስትሩ ልንጠይቅበት ካሰብናቸው ጥያቄዎችም አንዱ ነበር። ሀገራዊ ምርጫ አለ ተብሎ ይታሰባል። ምርጫ ምርጫ ሀገሪቱ ምርጫ ታካሂዳለች ሲሆ አታካሂደ የሚለው ሌላ ጥያቄ ነው። ወይም ደግሞ ምርጫ ለማካሄድ አስታይ ሁኔታ አለ የለም የሚለው ሌላ ጉዳይ ሆነው እንደ መንግስት፣ ያ ምርጫ አካሄዳለው እያለ ነው ያለው ዘን ይህ ብሎ ሳለ ግን የፖለቲካ ምህዳሩ ተቃዋሚዎች በተለይ ትክክለኛ በትክክለኛ የሚቃወሙ ጥቂት ፓርቲዎች አሉ። እነዚህ ጥቂት ፓርቲዎች በትክክለኛ ክሪቲሳይዝ በሚያደርጉ ትችታቸውን የሰላ ትችት በሚያቀርቡ ጊዜ የተሳደዱ የታሰሩ የታፈኑ ባሉበት ጊዜ የፖለቲካ ምህዳሩ በተከረቸመበት ጊዜ የምርጫ ሁኔታ በጣም አጠራጣሪ የምርጫ መሳተፍ አለመሳተፍ የሚለው አጠራጣሪ ሁኔታ ላይ ላይ ሆነን ሙሉ ለሙሉ ውሳኔ ላይ የተወሰነ ውሳኔ ባይኖረንም ጊዜው አደለም ብለን ስላመን ውሳኔዎችን ለመወሰን ነገር ግን ሁሉንም የሰላማዊ ትግል ሁኔታዎች ግን ከሂደቶች ግን እየተዘጉ እንደምታውቂው እኔም ከሶስት እንግዲህ ፓርቲ ወክዬ በምናገራቸው እና ሚዲያ ላይ በማቀርባቸው ትችቶች ናቸው ወደ እስር እና ወደ ሌላ ካርጋ እየተለጠፈ ይሄድንበት። ስለዚህ፣ በሁለት መልኩ አንደኛ የሰላማዊ ትግሉ ሰላማዊ ትግል የሚባል የለም፣ የሰላማዊ ትግል የሚሰጥ ስርዓት የለም። ሁለተኛ ሀገሪቱ ያለችውን በጦርነት ነው። አሁን አብዛኛው ቦታ በጦርነት ያለበት ነው። በተፈናቃይ የተሞላችበት ያለበት ሁኔታ ነው ያለው ዘንድ ከዚህ አንግድ ሀገሪቱም ራሷ የምርጫ ለማካሄድ አስቻይ ሁኔታ የለም እንላለን። እንደ ስርዓት እንደ ስርዓትም ትክክለኛ ሀቀኛ ተቃዋሚዎችን የሰላት ትችት የሚያቀርቡ ተቃዋሚዎችን እያሳደደ እያሰረ ባለበት ሰዓት አጃቢዎችን ይዞ የሚካሄድ ምርጫ ላይ እንደ ምርጫ ይታሰባል ተብሎ አይታሰብም። እንደ ፓርቲ ግን በንቃት የመረመር ጥናቶችን እያደረግን ያለን ያለ ነው አሁን ላይ ዛሬ ላይ ውሳኔዎችን ባልነግርሽም ግን ሁኔታዎችን ግን ወደዛ የሚሄዱ ናቸው። የምርጫ ሁኔታ የኢትዮጵያ ችግር በምርጫ ፖለቲክስ የሚፈታ እንዳልሆነ የሚያሳይ ተግባራቶችን በመንግስት ሲደረጉ እያየን ነው። እንደ ፓርቲ ግን ቁርጥ ያለ በዚህ ምርጫ እንሳተፋለን አንሳተፍም የሚለውን በዛሬ ላይ ቆመን አልወሰንም። ሁኔታዎችን ግን በጣም አስቸጋሪ ናቸው እንደገለጽኳቸው ናቸው። እንደው ግልጽ ለማድረግ ነገሮችን ያህል ሰላማዊ ትግል የሚባል የለም ስትል በምርጫ ቦርድ እንደተመዘገበና ሰላማዊ ትግል አካሄዳለው እንደሚል ፓርቲ አስቸጋሪ ሁኔታዎች ናቸው ያሉት ሰላማዊ ትግል ለማካሄድ ነው ምንድን ነው የሚለው ጥያቄ ይፈጥራልና፣ እሱን ግልጽ ብታደርግ መልካም። ግልጽ ለማድረግ እንግዲህ የፓርቲ ፖለቲክስ ላይ ስትመራ፣ ሰላማዊ ትግል ነው የምንመራው ግን ለሰላማዊ ትግል ጣመቺ ሁኔታ ሊኖር ይገባል። ስርዓት ሊኖር ኢንስቲቱሽኖች ሊኖር ይገባሉ። ሰላማዊ ትግል ስታለፍ ሴፍቲን ሊጠብቅ የሚችል ኢንስቲቱሽን ሊኖር ይገባል። ስርዓት ሊኖር ይችላል። የህግ ማዕቀፍ ሊኖር ይገባል። ግን በመንግስት ደረጃ ግን ለሰላማዊ ትግል ለምሳሌ ጦርነቲኩም ከድሮ ጀምሮ ጦርነቲክም ሰላም ዚስፈን በተባለበት ሰዓት ይሄ አንዱ የሰላማዊ ትግል ማሳያ ነው። በዚህ ዙሪያ መጨረሻውን ሁላችን እንደምናውቀው ወደ የማጎሪያ ካምፖችን ኖሮል፣ ነው እሱን ተወው፣ ያምና ነው አሁን፣ ዘንድሮ በዚህ አመት እኔ እንኳን የራሴ ታሪክ ጋር በምናገርበት ጊዜ በፓርቲ ፖለቲክስ የሚፈቅድልኝ የሚዲያ እድል ተጠቅሜ የፓርቲን ፕሮግራም በሀገሪቱ ያሉትን ሰብአዊ መብት ጥሰቶችን ጭምር እና ሌሎች ሌሎች የኢኮኖሚ ማህበራዊ ጥያቄዎችን በማነሳበት ጊዜ በሰላማዊ መንገድ ራሴን ያገኘሁት የአሸባሪ ታርጋ ተለቀፈብኝ እስር ቤት ነው። ይሄን በይስሐቅ ብቻ አይደለም፣ አያሌ ፖለቲከኞች አያሌ ጋዜጠኞች አያሌ ማህበራዊ ሚዲያ አንቂዎች በሰላማዊ መንገድ ሀሳባቸውን ስለገለጹ ብቻ የሚታሰሩበት ሁኔታ ነው ያለው። ስለዚህ ምርጫ ደግሞ ራሱ ባህሪው በሰላማዊ መንገድ ሀሳብን የመግለጽ ሀሳብን በዜጎች ላይ የማስረጽ ሲትዌሽን ይፈልጋል። ይህንን ሀሳብ በምናሰርጽበት ጊዜ ወይም ሌሎች አካላቶችን በሚያሰርጹበት ጊዜ እስር የሚከተላቸው ከሆነ ማሳደድ የሚከተላቸው ከሆነ ቤተሰቦቻቸው ላይ ችግር የሚፈጠርባቸው ከሆነ ሰላማዊ ትግሉ በጣም አደጋ ውስጥ ወድቋል ማለት ነው። ከዚህ አንግል ነው ያየሁት። እሺ፣ በጣም አመሰግናለሁ ይስሐቅ። በመጨረሻ ሳልል ባላልፈው የምትለው ወይም ደግሞ ተጨማሪ መረጃ ስብሰባውን በተመለከተ የምታክለው ካለ መድረኩ ክፍት ነው። በጣም ጥሩ ያው ምንም ማለት ይቻላል እንግዲህ በተለይ በመድረኩ ላይ የሚያሳዝነው የፓርቲ ቁመና ኑሯቸው ግን ደግሞ የራሳቸውን በራሳቸው ቁመና ከሚውል ይልቅ ሚዛኑ ያልመዘነ በመድረኩ ላይ ሲሰጡ በጣም ያሳዝናል መገለጫው በተለይ የሚሰጡ ልማቶች ሀገሪቱ በልማት ላይ እንዳለች በሚያሳይ መልክት ጥያቄዎችን ሲጭጎደጎዱ ማየት በጣም ያሳዝናል እነዚህ እነዚህን በመድረኩ የታዘብኳቸው ናቸው። በተለይ ደግሞ በኢትዮጵያ ፖለቲካ እንዲህ ለሀቅን ፍጥጥ ያለ በተለይ ደግሞ ስርዓቱን የሚተች አካሄድ በምናካሄድ ደግሞ ነገ ከነገ ወዲያ በተለይ በዛሬው ቀን ጠቅላይ ሚኒስትሩ በሚመሩት መድረክ ላይ መድረኩን ረግጠን መውጣት ማለት የጠቅላይ ሚኒስትር ምን አይነት ወይም ደግሞ ምን አይነት ነገር ምን አይነት ታርጋ ምን አይነት ግምት ሊሰጠን እንደሚችል አብረን የምናየው ይሆናል። ነገር ግን ነገ ከነገ ወዲያ እንዲህ አይነት ችግሮች ያው በየጊዜው ስለሚያጋጥመን እንዲህ አይነት ችግሮች ቢያጋጥሙን እንኳን መነሻቸው የዛሬውን የወሰን እንደሆነ ወሳኝ ውሳኔ ወለድ ናቸው የሚል ግምት አለ የሚል ነው። አመሰግናለሁ። እኔም በጣም አመሰግናለሁ።